አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ወና የተከበራችሁ የዓረበኛ ሚዲያ ቻናል ተከታታዮች፣ እንሻአላ የዛሬው ትምህርታችን የሚሆነው እንሻአላ የቤት ስራ ይሆናል ማለት ነው። እንሻላ ወይንም ደግሞ በራሳችሁ የምትሰሩት ጥያቄ ሰጣችዋለሁ ማለት ነው እንሻአላ ለመደበኛ ተማሪዎች ደግሞ የቤት ስራ ይሆናል እንሻላህ። በደንብ ተከታተሉኝ። ካልገባችሁ ወደኋላ መለስ እያላችሁ እንሻላ እያጠናችሁ ሙራጃ እያደረጋችሁ እንድትሰሩ ማለት ነው ኢንሻአላህ እና ኢንሻአላህ ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ኢንሻአላህ፣ እንደዚሁም መማር ለሚፈልጉ እህትና ወንድሞች ሸር እናድርግላቸው። እንሻላ ቀጥታ ወደ ጥያቄያችንን እንሄዳለን፣ ማለት ነው። ይብ ጥያቄው ምንድን ነው? መጻፍና ማንበብ ነው። እንሻአላህ በደንብ ተከታተሉ። ፊደላቶቹን እየብቻ ጽፋለሁ እኔ፣ እናንተ አገጣጥማችሁ ትጽፋላችሁ። ያንን የጻፋችሁትን ደግሞ እንታደርጉታላችሁ፣ ታነቡታላችሁ መደበኛ ተማሪዎች ጽሁፉንም ንባቡንም ታሳዩኛላችሁ ማለት ነው። እንሻላ ትጽፋላችሁ፣ ታነቡልኛላችሁ ማለት ነው። ሌሎቻችሁ ደግሞ እንሻላ በራሳችሁ ትሞክሩታላችሁ። እንሻላ ተከታተሉኝ። ምንም ድምፅ አላወጣም፣ ዝም ብዬ ፊደሎቹን የምጽፍላችሁ ሲደመር ሲደመር ስለዚህ መልሷን እዚ ያሰራላችሁ ማለት ነው። ጥያቄው ነው የምሰሩት። ሲደመር ሲደመር መልሱን እዚህ ጋር ትሰራላችሁ ትደምሩና ምታደርጋላችሁ ትሰሩታላችሁ ማለት ነው። በአንድ ላይ ትጽፉታላችሁ ሲደመር ደመር ይ ከዛ፣ ግልጽ ነው። ኢንሻላ ተሰሩታላችሁ ብያስባለሁኝ።

ስለዚህ መልሳቸውን በጎን ላይ ትሰራላችሁ። እነዚህ ጥያቄዎች ትጽፉና ከዛ ደምራችሁ ትሰራላችሁ ማለት ነው። እዚህ ጋር ንምጣ

ይችላል ሰራላችሁ ማለት ነው። ስለዚህ ይሄ ነው እንሻአላህ፣ እነዚህን መልሶቻቸውን በራሳችሁ ሞክሮ ማለት ነው እንሻላ። ካልገባችሁ ወደኋላ መለስ እያደረግ እያላችሁ አጠንታችሁ በራሳችሁ ስሩት፣ በራሳችሁ ሞክሩት። ከዛ እነዚህን አገጣጥማችሁ ከሰራችሁ በኋላ ምን ታደርጋላችሁ? ታነቡታላችሁ። ንባቡ ንባቡን ትለማመዱና። ኢንሻአላህ መደበኛ ተማሪዎች ንባቡንም ጽሁፉንም ታሳዩኛላችሁ። ሌሎቻችሁ ደግሞ በራሳችሁ ትሞክሩታላችሁ ማለት ነው ኢንሻአላህ። እና ይሄን ይመስላል እንግዲህ። መልካም ጥያቄ የሆንላችሁ ትሰሩታላችሁ ብዬ አስባለሁ። ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።